ለማንኛውም ከኋላም ከፊቴም ከጎንም የሚያላችሁ የአራዳ ልጆች እንዴት ከረማችሁ? ሁሉ ሰላም ነው? ሁሉ ተማም ነው? ሁሌም እንደምንላችሁ ክላስ ያለው በክላሱ ትራስ ያለው በትራሱ ምላስ ያለውም በምላሱ ተመችቶ ትደር ይላል። ዘዴ ራሱ ድርሹ ራሷ ዘድዬ ወይ እንዴት ነሽ? አለሁልሽ ሳምንቱ ሰላም ነው አይደል? አለሁልሽ። ዋው ደስ ይላል። ሰሞኑን እስቲ ትንሽ ደብሮኛል። አጎቴ እስቲ አጫውተኝ፣ ቀል ንገረኝ እስቲ አልኩህ። እንዴት ነህ? ቬጅተሪያን እና አዎ ይመቸኛል፣ ቬጅተሪያንም ነኝ ያው ስጋ ምበላለው ሁለቱንም ነኝ ሄድማላ ሳ ደሞ ወርዳዳ የሚለውን አይነት እሺ አሁን ስለ እጽዋት ላጫውት ነው አለ ደስ ይለኛል በአንድ ወቅት አፕል ማንጎ ወይንና ሙዚ አንድ ላይ ተቀምጦ ነበር እሺ ጨዋታ እንደቀልድ ጀመሩ እርስ በርስ ፍራፍሬ ለፍራፍሬ ያለሽ አፒል ከመሀል ምን እንደነካው አይታወቅም። እኔ እኮ ከሰው ልጅ አካል ልብ መስላሉ፣ አለ ራሱን በራሱ ሲኮፕስ ማለት ነው። ከዛ ማንጎ ቀባል አደገና እኔ ግን ብዙ ጊዜ ሲመጡኝ ጨጓራ መስላሉ፣ አለ የሰው ልጅ ጨጓራን ነው ከሰው ልጅ አካል። ወይን ቀባል አደርጋ እኔ እኮ አይን ነው መስለው ስትል፣ ሙዝ ምን ብል ጥሩ ነው ጨዋታ ቀይሩ፣ እንግዲህ ያስጠላችኛል ጨዋታ ቀይሩ ጨዋታ ቀይሩ። እንግዲህ እንዲህ አይነት ጨዋታ አይመቸኝም ብለዋልና ለማንኛውም ማን ምን እንደሆነ ያው ፈጣሪ ነው የሚያውቀው። ሰሞኑን ደግሞ ትንሽ አጎቴ ቤት አላግባብ ሳንቲም ገብተዋል በሚል የሀብት መጠኑ እየተጣራ ነው። ወይኔ እና ቤቱን አንኳኩ በጠዋት የህግ አካላት የህጋዊ መታወቂያ እና ህጋዊ የመፈተሻ ፍቃድ ያላቸው ሰዎች መጡ። ጌታዬ ቤቱን ልንፈትሽ። ምን ምን አረገ ብለህ ነው? ለምን ሰራ ለምን ለፋ ለምን አተረፈ ብለህ ነው የምትፈትሸኝ? አይደለም፣ የሀብት መጠኖ ታውቋል እና የሀብት ምንጮ ይጣራል። የሀብት ምንጮትን ለማጣራት ነው የመጣ ነው ሲል፣ ይህን ሁሉ አመት ደሀ ሆኜ ሲኖር የድህነት ምንጭን አጣርተሃል? ደሀ የመሆነን ምክንያት አጣርተሃል? አንዳንድ ጊዜ የሚሰጣቸው ፈጣን የመልስ ምቶች በጣም ነው የሚያስማሙኝና አይተመችቶኛል። ከዛ በላይ የሚያሳስበው ድህነት ነበር። ገባካለ የድህነት ምንጭ ያሳስቦ ያውቃሉ ደስ ስንፍና ይባላል። ባለፈው እንደዚሁ ምግብ ቤት ይገባና ያው አንዳንድ ጊዜ ምግብ ውስጥ ጸጉር ነገር፣ ጥፍር ነገር አይጠፋም እና ባለፈው ምግብ ቤት ምግብ አዞ ጸጉር አገኘና ልጅቷ ልክ አቅርባ ብድግ ስትል ያው ጸጉር አገኝበት። ያው የእሱን አጣቂል ደግሞ ታውቂያለሽ፣ የእሱን መላስ ደግሞ ታውቂያለሽ። እና ልጅቷ የሚጠጣ አልታዘዘችም ነበር። እና መለስ ብላ ጌታዬ ይቅርታ፣ አልታዘዝኩም፣ ምን ይምጣልህ፣ ተጨማሪ ምን ይምጣልህ ሲል ሜዳውም አምጪልኝ፣ ላበጥረዋል፣ ንማ ምንም ባላ እያበጠርኩለዋል። ባለፈው ጥፍር አገኘዋል። አሁን ጸጉር አገኘ። ኔክስት ቅንድብ ምናምን ፈልጋለሁ። አንደኛችሁን ለምን ሆቴሉን ዘግታችሁ ውበት ሳሎን አትከፍቱ? እና ፕሌስ ምግብ ቤቶች እባካችሁ ኩሽና አካባቢ ያለውን ነገር ከካዝና አካባቢ ከባንኮኒ አካባቢ ሄድ እያላችሁ ኪችኑን ጎብኙት። ባለቤቶች ብዙ ጊዜ የሚቀመጡት ፊት ለፊት ነው። ሰሞኑን ቤት አካባቢ የጓደኛ የቤተሰብ አካባቢ መብራቱ የሚባል ልጅ አላቸው እና ብዙ ጊዜ ቤት አይቀመጥም ይዞራል ምናምን እና እናትየው በጣም ይናፍቁታል ልጃቸው እና አጎቴ አንድ እዚያ አካባቢ ዞር ዞር ሲል ልጅንዶ ወደ አንተ ዘንድ መጥቷል ዛሬ ከዘሩን ጋር አሉ አለዋለን። ካየሁት እኮ ሳምንት ሊሆነኝ ነው። እንደው መቼ ሆነ የሚመጣ ጥፋት እኮ አንቺ ነው። ካልጠፋ ስም መብራቱ ብለሽ እንዴት ሆነ? ይምጣ እና ማን ልበለው? የቤት ክራቲው ቶሎ ቶሎ ይመጣ ነበር አለ። አስቸጋሪ ግራዲው እንደዚሁ ደግሞ ክላስ አካባቢ ደግሞ ወረድን እንላለን። አጣን ቦሌ አካባቢ በሽቀጥን እንላለን። አዎ ባለፈው ዕለት እንግዲህ አለ የተባለ ቦሊ ላይ አለ የተባለ ትምህርት ቤት ሊያስተምር እንግዲህ ያው አጎታችን አማርኛ እንዳያስተምር ነው። አይ እስማርት ነው አስተሳሰብ እኮ አለ ጸባይ ጎደሎ እንጂ ኮሶ አስተሳሰብ አለው። እና ብዙ ጊዜ ሰክሮ ነው የሚመጣው። ምን ትምህርት ቤት እናንተ አመራሙን ደሞ ዘማቃኝም እናንተ ምታስጠሉኛል ገና ሥጋ በግ ላይ

አሁን የኔ አባት በጣም ችፕ የሆነ ስራ ርካሽ የሆነ ስራ ተራ ስራ ነው የሚሰራው። ነገር ግን ላይፉን በጣም ስትሪክት አድርጎ ቤተሰቦቹን እንዳለ በስነ ስርዓት ነው የሚያስተዳድረው። አባቴ ስራው ምንድን ነው? የኔ አባት ፖሊስ ነው፣ ጉምሩክ ፈታሽ ነው አለ። የኔ እናት ጉምሩክ ሲፈትሽ ገንዘብ ያገኛል፣ እኔ አንቺን ኤክሰርሳይዝ ቡክ ሲፈትሽ ፀብ አነሳለ። እሱ እዛ ስንት ፍራንክና ዶላር ሲያከማች እኔ ከእናንተ ጋር ጸብና ነገር አከማች። አሁን እኛ ቤት በኩል ልንቆሎን ነው አላ እና አንዳንድ ጊዜ የስራ ሁኔታሽ አላፈናፍን ይላል። አላስ ባላ ሚል ስራ ታውቃለሽ። አሁን ለምሳሌ ጉምሩክንም የጠበቀ ብሩክንም የጠበቀ እኩል ጥበቃ ነው የሚባለው ማለት ነው አይደለም? በነገራችን ላይ ዓለም ላይ ባለፈው ጥናት ተካሄዱ ነበርና አዎ በጣም እጅግ የተከበረ ስራ ብዙ ሰዎች ሪስፔክት የሚሰጡት ምንድን ነው ተብሎ ዳታ ተሰብስቦ መምህርነት ነው መምህርነት ሙያ በዓለም አቀፍ ደረጃ ሁሉም ሰው ክብር የሚሰጠው። እሱም የሚሳደበው ከኑሮ ውድነቱ ጋር እና ከስራ ከድካሙ ጋር በተያያዘ ብዙ ጊዜ ይሳደባል። እና አጎቴ ለምንድን ነው የምትሳደበው ብለዋለሁ። በቃ ይከፋኛል እንደ ደክሞኝ ነው የምመጣ ስድብ ደግሞ ታውቃለህ፣ የድካም ምልክት ነው ስድብ ሁሉም የድካም ምልክት ነው። በቃ መሳደብ እችላለሁ፣ መፍትሄ ነው። ኦ እንደዛ ከሆነ ይገርመኛል፣ ግን ብዙ ጊዜ ገና ከእንቅልፍ ስትነሳ እራሱ ትሳደባለህ። አይሃለ አርፈህ ነው የምትነሳው፣ ከእንቅልፍ ነው የምትነሳው፣ ምን ያሳድባል እሱን። ምን ስታስረኝ እንደምታድር ምን ታውቃለህ? ምን ስዘራ እንደማድር ምን ታውቃለህ ብለዋል። ወላጆ ነው አጎቴ። ሰሞኑን አጎቴን አየሁት፣ ገመገምኩት። አይ ሰፈር አካባቢ ሳይ አይዘንጥም። እውቅናው እየጨመረ ነው፣ እየታወቀ መጥቷል። እሱ አይዘንጥም። ስምህ ቀደመ አጎቴ ው መልበስ አለብህ ብዬ፣ ስምንት መቶ ብር ሰጠውትና ያበደ ሱሪ ግዛና፣ ብራንድ ሱሪ ደግሞ እንድትለብስ ሰሞኑን የምንቀርብበትን ፕሮግራም ይኖራል፣ ብራንድ ሱሪ እንድትለብስ ምናምን ብዬ ሰጠውት። እሺ ብሎ ሱቅ ገባ፣ ሱሪ ሊገዛ ቡቲክ ገባ። እናትዬ ስውተር እፈልግ ነው አለ አለ አለ አለ ትለና ፈቀግያለች። እንግዲህ ተጫዋች ነው። አወጣችለት ዛራ ሱሪ ወጣለት ዋ በጣም አምራል፣ በጣም አምራል። ለዋጋ ስንት ትላለህ? ያለ እኔ አቋዋለሁ። ሱሪ ነው ያው፣ እንደምታየው ኮተን ነው፣ ሙሉ በሙሉ ብራንድ ነው፣ በጣም ምርጥ ነው ነው በጣም ቆንጆ ብር። ከጎን ወጣና ዲሽ ገዛ፣ ልብሱን ትቶት በጣም ተናደድኩኝ። ቆይ አጎቴ፣ እኔ እንደት ዘንጥ ብዬ በሰጠው ብር ለምንድን ነው ሄደ ዲሽ ገዛ? አይዘርዬ፣ ፋራኔ እንዳለኝ እሺ። እኔ ስምንት መቶ ብር ገዝቼ ዛራ ሱሪ ከምለብስ ዛራንም ቻንድራንም የማይበት ዲሽ ገዝቼ ወደ ቤት አልገባም ሁለት ነው እንደዚህ። በቃ ውድ ነገር ምናምን አይመች፣ አይገዛቸው። እና ደግሞ ባለፈው ርቦት ምግብ ሊበላ አምሽቶ ኦቨር ምናምን ወጥቶ ነው። እና እኔ እሱ ነገር ግን ቢቀርበት፣ በስተርጅና ኦቨር መውጣት አስቢው። እና ባለፈው ሲመለስ ከክለብ ድሮ የሚያውቀው ምግብ ቤት አለ፣ ያው እሱ ድሮ የሚያመሽባቸው ሰፈሮች ነው አሁንም ብዬ እንደሚያመሸው እና ድሮ የሚያውቀው ምግብ ቤት አለ እስከ ምሽት የሚሰራ እና ሲያየው በሩ ዝግ ሆነበት በሩን ገፋ ሲያደርገው ተከፈተለት ገባ ገባ እና አንዱ ክፍል ገባ ሲያይ ቋንጣ አገኘ የተሰቀለ ቋንጣ ለአረቄ መድኃኒት ቋንጣ ነው ቋንጣ ነው ቋንጣ ነው እያለ አንስቶ በላ በላ እና ልክ ሲወጣ መብራት ብልጭ አለ ይቅርታ ጌታዬ ኬት ነው አለው አንዱ ዘበኛ ይሄ ቤት ምግብ ቤት አይደለም አይ ይሄ እኮ ፋርማሲ ሆኗል አሁን ክሊኒክ ሆኗል አለ ደነገጠ እና አሁን ኬት ነው የወጣሁት? ሲል ከግርዛት ክፍል ነው። እና እንግዲህ እነዛ ያደረገልሻ ባለፈው በጣም የድህነት ጉዳይ አሳሰቡ እና ምን ላድርግ ምናምን ሲል አንተ ችግርህ አትጸልይም አትጾምም ቤተ ክርስቲያንም አትሄድም ለምን አትሄድም አልኩት። በቃ እሺ ሄዳለሁ አለና ቤተ ክርስቲያን ሄደ። ንስሐ አባት አገኘ። ንስሐ አባት የያዘ አባ፣ እንግዲህ ያው ከልጅነት እስከ ዕውቀት አከብኩ አከብኩ፣ አበቃ ድህነት አበቃ፣ ሲታረዝ እኔ ስራ ፈጣሪ ደስ ለዋል። አበቃም ያው ልጄ እግዚአብሔር ሰጪ ነው፣ እግዚአብሔር ነሺ ነው። ባይሆን ከሚሰጥህ ነገር ላይ አስራቱን እንዳትረሳ። የእግዚአብሔርን ለእግዚአብሔር፣ የቄሳርን ለቄሳር ነው ብሎ ተሞክሮ እንግዲህ ይመጣል። እሺ፣ አስራትን እማረሳም ብሎ ሄደ አስራትን። ከዛ በሳምንቱ ሎቶሪ አልደረሰውም። አዎ፣ በቃ ሀገሪቷ ተቀወጠች። መኪና አሰለፈ፣ መሬት ገዛ፣ ቤት ትዝ አለው አስራት የተባለው ኦኬ ኦኬ ኦኬ አባ ገረሳውት ነገር አለ አለና ሄደ። አባ እንግዲህ ያው እንዳሉኝ እኮ ጄ እንደዚህ ሎተሪ ደርሰኝ። በጣም ጥሩ፣ አየህ አደለ? እግዚአብሔር ሰጪ ነው እግዚአብሔር ነሺ ነው። አስራትህን ይዘህ መጣ አለ አለ። እርሶ እንደውም አስራት ስላሉኝ ሙሉ እሱንም እንትን ጓደኞችም እየመጠቻለ ጋሼ አስራት ስል አስራት አሰልጣሉ

እነዚህንም ተጫዋች እግራቸው ምላቸው ጎል እኮ ናፈቀናል፣ ጎል ናፈቀን፣ አስቸጋሪ ነው ያስብላል፣ ያስብላል እና መሰግናለን አድማጮቻችን። ዳና ኮኔክሽን ነው። እቤት ስ አንዳንድ ጊዜ ካስ እ ስጋ ምናምን ስሪ ብሏት፣ አንዳንዴ ይሄድና ሽሮ ምናምን ሰርታ ማታ፣ ስጋ ስሪ ብዬሽ አልነበረም እንደ ብር ሰጥቼ ጨድኩት ማላታ ግን ያጉረመረመ ሽሮ በልቶ ወደ አልጋ ሄዳል። እና ማታ ደግሞ መታቀፍ ምናምን ትፈልጋለች። ስማ፣ ምን ጀርባ ትዞራ አይቀፈኝ እንጂ ዝም ብለሽ ተኝ። ጾም ነው አላልሽ? እንዴት ያ ገበታ ነው መኝታ ነው ምን አገባኛል? እሺ፣ ጾም ነው ካልሽ ምን ቀረሽ እኔ ጋ? ጾም ነው ብለሻል። ምን ቀረሽ እኔ ጋ? እሻ ነው ላጋ

ሲጋራ እጠጣለሁ ሲጋራ እጠጣለሁ። አራጎቴ ሲጋራ ማስታወቂያ ላይ ፓኮ ላይ የተጻፈውን እንኳን አታነብም? ማጨስ የሳንባ በሽታ ያስከትላል። ላል እያጨያጨስ እኮ ነው የጻፉት እያጨስ ጻፉት እንትነ ለማንኛውም አሁን ላይ በጣም የባህሪ ማሻሻያ ሊያደርግ ሪሀብ ሴንተር ሊገባ ነው። ምን እንደሚወጣን እንግዲህ ፈጣሪ ወቀማገገሲሄድ በዶክተሩ በኩል መረጃ እናገኘ ይሆናል። አዘኑንም ይከሳታል በተለያየ ጉዳይ እንግዲህ ይቃላል ይከሰሳሉ። እና ባለፈው ግን እሱ ሳይሆን የከሰሳት በሌላ ክስ ነው። በስርቆት ወንጀል ተጠርጥራ ፍርድ ቤት ቀርና ሱፐርማርኬት ገብታ እንደ ቀልድ ማስቲክ አንስታ ነገር ሻለተራ ነገር ገባች። እና አጎቴም ያው ፍርዱን እየተከታተለ እሷም ጸብ ላይ ናቸው ከሱ ጋርና ያው የተሰረቀው ማስቲካ ነው። አንድ እሽግ አምስት ፍሬ ይዛል። አምስት ፍሬ በውስጡ ስላለ ያው በአንዱ ፍሬ አንድ ቀን፣ በአንዱ ፍሬ አንድ ቀን ብለን ፈርደንብሻል። አምስት ቀን ምትታሰሪ። ክቡር ፍርድ ቤት ከማስቲካ ጋር አንድ ላይ አንድ ኪሎ ጤፍም ሰርቃለች አለ። እያንዳንዷ ጤፍ ተቆጥራ እንድትታሰር። ይህን ያህል ይህን ያህል ይህን ያህል። ምን ነው ምን ነው ምን ነው

እኔ በጣም የሚያዝናናኝ ሰው አለ። ለምሳሌ ራሱን ለማጥፋት በረኪና ገዝቶ መልስ ሚጠብቃል እኮ። ወጪ ለመቀነስ ሚስቱን ብቻዋን ጫጉላ ሽርሽር ሚልክ ባል አለ። ተማለሰች ይሆን ይላል። እና ሰፈር አካባቢ እንደዚህ ምናምን አጫውታችኋለሁ። እዚህ ገርጂም ከመጣሁ በኋላ እንግዲህ ጓደኛ ቻፍሬች አለው እና ቴሌ ሜሴጅ ደግሞ ቶሎ ቶሎ ስልኬ ላይ ይገባል። እና ያው ተሰብስበን ስንጫወት ብ አንዱ ፋሲካ ይባል ጓደኛ አለ በነገራችን ላይ እና ፋካ ፋካ አል ወይ ዘዲ ያለ እንዴት ነው ዛሬ ምሳ ከመብላታችሁ በፊት እጃችሁን ታጠቡ የሚለው መልዕክት ደርሰዋል። እመበላይ አግኝቼ ገለይን በታጠቡ ደሞ ይህንንም አለ ብለህ አስከብብ አሉ። ሰፈሩ ቀልደን ነው አንተ። እዚህ ጋር ደግሞ ጸጉሬ በሰበሰ ብለሽ አትበሳጪ፣ አውልቀሽ መጭመቅ ነው። ይህ ማንፈስ እየመጣ ነው። አሁን ደግሞ በሰርጀሪ ሕዝቡ ሁሉ እየተለቃለቀ ነው አሉ። ቆንጆ ዋጋ ነው ለዳሊ ስምንት መቶ ሀምሳ ሺህ ብር ነው። በነገራችን ላይ በጣም ቆንጆ ዋጋ ነው። በነገራችን ላይ ድርሹ ባለፈው እለት በጣም ቁመኗ የሚያምር ሼፖ በጣም የሚያምር ገዳይ በላይ ትሄዳለች እና እኔ ደግሞ ያው ከኋላ ከኋላ ቆንጆ ነገር ሆንልፍል ያልኩ ከአጎቴ ጋር ነኝ እንዳጋጣሚ። እና በቃ ከኋላ አልኩሽ፣ በቃ ያዙኝ ልቀቁኝ ነው የሚለው እና ከፊት በኩል ዞር ስል፣ በቃ ፊቷ በቦታው የለም። ወይኔ፣ ምንድ ነው? በአካባቢም አልተገኘም። ዞር ብዬ ወደ አጎቴ፣ አጎቴ ልጅቷ ፊቷ የቴዶ ነው አልኩኝ። ማለት በቃ ከመልሽ በላይ ፉንጋ ሰው ሆኖ ሲገጥም አታይም። እንደፊቷ እንኳ ላጭና እየደ አስቸጋሪ ነው ታዋለች በዛ ላይ የሚለው አዎ ባለፈው እንደዚሁ ባለፈው አልኩኝ በደርግ ጊዜ ነው። ይቅርታ ጨዋታ ይምታታብኛል። ይከላከላል ዛጋለኛል እና ህፃናት ኳስ ይጫወታሉ። እና በሰዓቱ አንድ የሚፈራ ጀነራል ነበረ። እና በዛ አካባቢ ያለፈ አጎቴ አንድ ህፃ ልጅ ኳስ ይጠልዘና በጭቃ እንግዲህ አጎቴን ነጭ በነጭ በነጭ ልብስ ያበላሽ። አንተ አማዳም፣ ና ና፣ አንተ ቁጫጭ ብሎ ልጆቹን ይዘበዝብና ና ና ና አንተ አመዳም እያያ አጠል እዚህ ነው የማን ልጅ ነው? ሲል እኔ እኔ ጀነራል እንትና አልሄድነኝ አለች። ውይ ውይ፣ ይቅርታ ይቅርታ። ረባች ጓች እንደት ነው አባትህ? ደህና ነው አለ ደህና ነው። እንደት ነው ቤት ውስጥ የሚተኩሰ አለ። እ ህፃኑ ልጅ ነው ገና ነው ምንም አያውቅም። ምንድን ነው የሚተኩሰ? ልብስ ልባልህ ልብስ ልባልህ ኦኬ፣ እሱ እሳት መንካት ስለማይወድ በሰራተኛችን ነው የሚያስተኩሰው። እሷ ናት የምትተኮስ። ድሮስ እነሱ መሽ በእጃቸው ተኩሰው አውቃሉ። በዛ እንዲያስተኮሱ ነው፣ ሆን ብዬ ነው የቀድሞ መንግስት ላይ ያደረኩት። ቃል አስቸጋሪ ነው እና አንዳንድ ጊዜ ማንነቱን ሳታቂ የሆነ ሰው ላይ ፊጥ ትና፣ እንዴ እኮ አቶ ገንትና ነው ወይ ገሌ እንትና ነው ሲባል እንደ ማያ ትቀየራለች። እንደ ሻማ ቅልጥ ብለሽ ችግሩ ስር እንዴት ነሽ? ሰላም። እንደት ነው? መንጃ ፈቃድ ያወጣችሁ ሰሞን አታስነዱም አሉን። ባለፈው ታክሲ ላይ ነበርኩዳ። ልጅቷ በቅርብ ነው መንጃ ፈቃድ ያወጣችሁ። ማፍታታት ትፈልጊያለሽ? እና በቃ አዲስ ወጠሰሪ ዝንጅብል ያፈዛል ምናምን ይባላል አለ በቃ ባለታክሲ ልታስነዳው አልቻለችም። እና ይሄድን ያለ ነው ወደ ሁለት ነው ለ እዛ ጋ ደረበብ ደረበብ እያየው ነው አለ አሁን ግባ ግባ፣ እዚ ጋ አሁን ግባ፣ አሁን እጠፋው፣ አሁን ደርበው፣ አሁን ጨርስ፣ ወደ ግራ ሱሬ ላይ ነው አለ ምን ይበላል